ጸጉሬን ለምን ቆረጥኩት? ሲያተበጣጠሰብኝ እና የገዛ ጸጉሬን በእጄ ቆርጬ፣ አንተ ስተበጣጠሰብኝ ጸጥ የምል ይመስላል ብሮ እንዲህ ማለት ነበር። ቆርጥ አርግኝና ደርቅ የልገኝ አለ። ሀገራችን ሰውና የሩታየን እየነካኩ እየነካካ ባደራጃቸው ቡችሎች ማለት ነው። ልየነካካ አውሬ አደረጋት፣ ነብር አደረጋት ሩታ ሀብቴ ላይ ነብር ታውቃላችኋል። ነብር ነብር እንኳ አለሃለው። ይሄ ምንድነው? በራሱ በሚሰራው የማይገባ ነካክቶ ማለት ነው። በእንደሱ ውሸት ቢሆን፣ በእንደሱ ቅንጭላት ውሸት የተሞላ ቢሆን፣ በፍቅር ለራሱ የነገደው ፍቅርን እንኳ የአምስት ዓመት ፍቅሬ የመጣው ውሸት ለራሱ ለሱ ያሳፍረው ነበር እርሜ ልኩን በውሸት ያደገ ብዬት ስናገር በኮንፍደስ የምናገረው ሩታዬ ነብር እንደሆነ ስለማቅ እሷን ውሸት ቦታ ከነ እህቶቹ፣ ከትንሽ እህቱ፣ ከትልቅ እህቱ ጀምሮ በውሸት አይምሯዋን ቀይረው ዛሬ ድረስ ዋጋ እያስከፈላት ሩታ ያለው የዛ ውሸት ነው። በእውነት ፋሚሊዎች ውሸት ካላችሁ ኮሜንት ላያሳዩ። የሩታ ውሸት ዛሬ ድረስ ዋጋ እያስከፈላት ያለው የእነሱን ተቀብላ ውሸታም ስለሆነች ነው። አብርሽ ማለት የውሸት ዳይበር እንደ እውነት ታሪክ ከር እንደ አብርሽ ውሸት ማለት ምድር ላይ ግን ፍቅርን የመጀ የአምስት ዓመት ፍቅሬ ብሎ አባይ ሚዲያ ላይ ታውቂያለሽ፣ የአምስት ዓመት ፍቅሬ ነበረኝ ሜካ ባርጌ እንደገና ነው የመጣሁት ወደ ሩታ ምናምን ብሎ ሲናገር ፍቅርን ውሸታ የሚያስደረጋት እሱ በተናገረው ይዛ እሱ አባይ ሚዲያ ላይ ትልቅ ሚዲያ ላይ ኢትዮጵያ ሚዲያ ላይ የአምስት ዓመት ፍቅር ነበረኝ ያንኛውም ትቼ እያለቀሰች ነው የተናገረችው ይሄ ምንድነው ተመካክረው የሰሩት ውሸት ማለት ነው ግን ፍቅር ግን መልሳ ምናለ አንተ ጋር የሰራሁት ቪዲዮ ይቆጨኛል ለሚሄደኪያን የሚቆጨ ጊዜ ነው ከአንተ ጋር ያሳለፍኩ ላይፍ ብላ ተናገረች የመጨረሻ ጊዜ አብርሃውን ሩታ ፈቀረች ብለህ ሚዲያ ላይ እያስወራሃት ከነ ቤተሰብ ከነህ ከነ ከትንሽ ዋህት ለራሱ ጀምሮ ውሸትን ያስተማርከን አታለም፣ ያለ ምንም ፍቅር ሳይኖርብ ግን የሰውን አይ በመከታተል አይቻልም ብለን አልፈነዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ነው ደህና ናችሁ? ነካካኝ ዛሬ የመጣሁት በሩት አነባብሽ ነው። ቪዲዮ ለቀቃ ለቀቁ አይመለከተኝም፣ ግን ውሸት ማን ያስተማረም ሚዳ አንድ አንድ ቀን ፍቅር ያላሳለፈ ከፍቅር ጋራ እችን ህፃን ልጅ በፍቅር በውሸት ሞልቶ የአምስት አመት ፍቅሬ ፍቅሬ የንባባል ብለው ወረቀት እያነበቡ ታሪካቸውን ሲናገሩ የመጀመሪያ ሮ ታሳመጣ ታስታውሳላቸው አለ። የአብርሽ ቤተሰቦች በሙሉ ውሸት አናቸውም ነው። ከመጀመሪያ ሽምግልና እና የሄዱበት ምክንያት ለራሱ ውሸት ነው። ሽማግሌ ሊህርን ብለው ከመንገድ እጥፍ ብለው የመጡበት ፓርት ታውቃላቸው ውሸት ለዘነው የአብርሽን ቤተሰብ በኮምፕሌክስ እንደዚህ ውሸታም ናቸው ምለው እንደ ሀቅ ሩታ እና እሱ አብረው ይቀጥሉ ይደጉ። የድሃ እንጀራ ናቸው፣ የድሃ እንባ፣ የድሃ ለቅሶ ስራ የለውም ወጣቱ። ብዬ እኔ ለራሱ እውነትን ደብቄ የምኖር ሴት ነኝ። ሩታ አብርሽን ነፈቀርኩ እኮ አልመጣችም። ይሄን ካልክ ደግሞ የልዱ ውሸታም ናት ማለት ነው ረ ቤቷ ደብቃ የአዲስ አበባ ልጅ ናት። ለአንተ የምትሆንናት ብዙ ጊዜ ይቻታለሁ። ቆንጆ ልጅ ናት። አስተዋይሊና ብላ ስታመጣት አመጣት። ማነው ውሸታ ነው? የአንተ እህት ናት፣ ወላ ሩታ ናት። ሩታ ሺ ወዳህ ሊሆን ይችላል፣ በሚዲያ ላይ ለምን። ፍቅር እውር ነው ይባላል። ስትገቡበት ነው ፍቅር የሚጣፍጠው። በእይታ የምታፈቅዱት ፍቅር እና ገብታችሁ የምታወጉፍር አንድ አይደለም። ሩታ በሰዓቱም ሚዲያ ለመብጣት ፍላጎት ሊኖራት ይችላል ግን አንተ እኔ በምትፈቀርበት ልክ አይደለም። ሩታ ያየች ነበረ። ለምን በሰዓቱ በእጅ የያዝከው ወርቅ በመዳብ እኩል ነው። ብዙ ነገሩ አይታየንም። ዛሬ እነግርሃለሁ፣ አብረሽ ሩታና አሁን መልሰህ ከሄርሜላ ጋር እየተመካከርክ የእሷን ስሜት እጎዳለሁ ካልክ አንተ እንደው ምዝ ሚዲያ ላይ የሚጠፋው ሩታ አይደለች። ሩታ ሀብቴ ውሸታም አይደለች። ከዳኒ ጋር እንኳን ራስዋን አንተ አጣፍሰህ ፍቅረኝ ዋን የመጀመሪያ ብለህ የመጣኸው ነህ። ሩታ ብዙ ነገር ሰርቻለ ወደ ኋላ ብትመለስ ውሸት ነው። ሩታ ምንም የምታውቀው ነገር የለም። ይሄ የአብሪሽ ስራ ነው። ውሸት ነው እንዳታምኑ ብዬ ሰርች ያቃለ። ውሸት በቅንጭላቱ የሞላው አብሪሽ ምን ታሪክ አለው? እኛንም እኮ ውሸት አንመኮል ያደረገን እኛንም እኮ ትንንሽ ትጎሮች በእነሱ የምንሰራ ሰዎችን እኮ ለሩታ ብለን ብዙ ውሸትን ሸፍነን የምንከተለው ወደንስ አለን የአበሽ ማንነት ማንኛችንም እንደማያምረን ደስ እንደማይለን ብዙ እናውቃለን። አትሸፋፍኑ። ከራስ ሰውዴን ሲጀምራችሁ የአበሽ ማንነት አይገዛችሁም፣ አትወዱትም። ነገር ግን ሩታን ስለሚጠሉ በሴት ስለሚቀና ሩታ ሐብቴ ለመጣል አሁንም የቶክቶክ ላይ አፍቅረሽ ላይ መጣሹ ምናምን አንድ ትማ አላፈቀረችውም። አሁንም የልጁ አባት ስለሆነ ነገሮች ፍጥፍጥ አርጋ ማውራት ስለማትፈልግ ነው እንጂ ሩታ ብታዋራ የአብርሽ ማንነት ወላሂ ዘወር ብሎ ሰው ልጅ እንደ ታድር ካይለውም። ጠብቀ ወደፊት ይሄን ነገር በጊዜ እግሯ ላይ ወርቆ ይቅርታ ካልጠየቀ አብርሽ የሱ መውረድ ትንሽ ጊዜ ነው ይቀረ። ምንም አታመጡም፣ ውሸታም አደለን። የሩታ አድናቂ ሩታዬ፣ በጣም ክብር ነበራት ለሱ፣ በጣም በጣም ነበር ለሱ ውሸት ለመሸፈን የምትሞክረው ዛሬ ላይ ግን አልፈልግም፣ ከአንተ ህይወት ወጣለሁ ብላ ስትል፣ ስንት አይነት ነገር ፈልገሽ ነው የመጣሽው፣ በግድ ነው በሰው ግፍፊ ነው። ስንት አይነት ቃላት ተናገረ፣ የእሱ አያማችሁም። ስንት አይነት ቃላት ነው አብረሽ ሲቆይ ሳልደርስ ነው የፈቀርኳት፣ ትዳሪ ፈልጌ አይደለም የገባሁት። ከዚህ በላይ ለሩታ መቁረጣለ እንዴ በየሰዓቱ እኮ ማለት ነው፣ እኔ ቆንጆ ነኝ ያለ እሷ ፊት የሚያወራው በራሱ ስለሚያፍር ነው። በራስ መተማመን ያለ ሰው እኮ እኔ ምርጥ ነኝ ብሎ ሚስቱ ፊት አይናገርም። ይሄን ታውቃላችሁ። ጀግና ሴት፣ ጀግና ወንድ። እኔ ቆንጆ ነኝ በየቀኑ በየቢዱ ላይ እኔ እኮ ቆንጆ ነኝ። እኔ ንን መሰለው ልጁ አልምድላ። በነገራችን ላይ ከጥሩ ሴት ከጀግና ሴት እና ከመልከኛ ሴት የተወለደ ልጅ እናቱን ነው የሚመስለው። ለዛ ነው አሁን እንደዚህ የሚጎረርብን እሱን እንደማይመስልና ልጁ ያማረ ምርጥ ልጅ ስለሆነ ነው የሚጎረረው። እሱን እንዲመስል ስለሚፈልግ ነው እንጂ አብሽን የሚመስል የብታ ወልድም ጠብቆ ወደፊት ባፊ ምናለኝ ትላላችሁ። እና እሷን ለማሸመቀቅ የምታደረገው ነገር ያሳለፍከሁኝ ህይወት አስበህ ስነስርዓት አርግህ ይቅርታ ጠይቀህ ብሯ ላይ ወርቅህ ብትታረቅ ይሻልሃል። አለበዛ የአንተ ታሪክ ቢገለጥ እውነት ፍቅር ተናግረዋለች። እኔ ፍቅርን አሁን ላንቋሸሽ አይደለም ከአንተ ጋር የምሰራው የሰራሁት ቢሮ በሙሉ ያሳፍረኛል ብላለች፣ ህይወቴ ሙሉ ያሳፍረኛል ብላለች። እና ምንም ታሪክ የለህም ለማለት ፈልጌ ነው። ሩታ ሀብቴ ዛሬ በቲክቶክ ለቃሌ ደግሞ ጠጉሬን ተበጣጥሶ ቢቆርጬ ምናምን ደስ ነው ምልህ ምናምን እያለች አንተ ትጨማለቅብኝ እያለች ነበርና ነካኳት ዝምታ ሲበዛ መረራት። ስለዚህ ከህወዳ ሩታን አትገደብምና ንግግር ጠብቀ ወደፊት ለምን ብዙ ውሸት ደብቃ ስለተጓዘች እናንተ በውስጥ ደውላችሁ ብታናገሩ ሩታን እኮ ደህና ነሽ፣ ልጅሽ ደህና ነው፣ ከ ይሄ ውሸት ደህና ነው እንደምትል ታውቃለች። አታውቁም። በጣም ነው አንጀቷ ምጥስ ያለው በጣም ነው የእሱ ውሸት። የእሱን ማንነት ለመደበቅ ያደረገችው ድርጊት አሁንም አይምሮዋን እንደሚያጨናንቃት አታቃላችሁ። አይታቁ ብዙ እናቃለን። ሲቀጥል ደግሞ ለትዳሩ እንደ አይነት ልክስክስ ወንድ እንደ አይነት ራሱን ማስከብር ወንድ አይሆንም። ስለዚህ የሩታ ሀብ አድናቂዎች ኮሜንት ላይ ይፈልጋለሁ ሩታን እናሸማቃለን ብለው ግሩፕ ፈጥረው ቢመጡ

አትነደዱ ቶክቶክ እያመጣች የድሮ ቪዲዮ እየተሳረከሰችበት መበሰቱ ሰዎች ተበልታችኋል። የውሸታ ማድናቂ ስለሆናችሁ በጣም ታሪክ የሌለው የታሪክ አተላ አብሽ ማለት እውነት ሐቂቃ ነው የምነግራችሁ። ምንም አታመጡ በጣም